ፈተና አለ። እዛ ጋር ደግሞ የናሂ አባት እንዴት እንደሆነ ሁላችንም እናውቃለን። ደክማ መታለች። ያው እንግዲህ ሁብዬም ይቅርታ ልብ አላት እንቢ አትለኝም እያለች እንግዲህ እንደፈለገች እንዳሻንጉል ትጫወትባታለች ማለት ነው። ሄሉ አስባችሁታል። ሰላም ጤና ይስጥልኝ። እንዴት አላችሁ የትጅቱ ቤተሰቦቼ? ሰላማችሁ ይብዛ። ለቤት የአዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ በተሳፈን ለነባሮች መታች ለምታበረታትኝ ከልባ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ሰውረ ማለት ነውና፣ ሞታችንን በሀገራችን ያደርግልን እላለሁኝ። ለማንኛውም እንግዲህ ሰሞኑ ፕራንክ ነው እያልኩ እኔም እየሰራሁ የነበረ ጉዳዩ፣ ግን ጠለቅ ያለ መቷል ማለት ነው። በጣም ነው የሚገርመው። እንግዲህ ሄሉ በጣም ትልቅ ጥፋት ነው ያጠፋችው። እኔ ከሁብዬ ጋር ምን አይነት የሆነ ጥላቻ እንዳላት የማውቀው ጉዳይ የለም። ቅርታ አድርጉልኝና፣ ለምን እኔ ከዚህ በፊትም ፕራንክ እየሰሩ ስላየኋት ነው እና በቅርብ ነው እንደውም ሄሉ ሁብዬ፣ ሄሉ ላይ ወደ ላይ ብላባት፣ ፕራንክ ነው ብላባት ሳይሆን ከዛን ሄሉ እንዴት እንደሆነች እንዴት እንደተናገረቻት ልጠይቁኝ አትችሉም ማለት ነው። እሱ በቅርብ ነው ገብታችሁ ብታዩ ትገረማላችሁ። በቃ ለቃላቷ እንዴት እንደምትሆን ስለዚህ፣ ሁሌም ደግሞ ሁብዬን አቃት አለው ይቅርታ፣ ልብ አላት ይቅር ትላለች ለሰው እያለች፣ እንግዲህ ልቧን እየሰበረች እየተመላለሰች ይቅርታ እንድታደርግላት ነው የምትፈልገውና በዚህ መከጠን የቡባ ሰዎች ሲጎዱ በጣም ነው የሚያሳዝነኝ ይቅርታ የሚያደርጉ ያው እንግዲህ ተፈጥሮ ተሰጥቶ ነው ማለት ነው። እና ምንም ማድረግ አይቻልም። እሷ ይቅርታ ልባላት እንኳን የሚቅርታ አደረገቻት። ግን ይሄ ቂሙ አስቡት። እንትን አይልም ማለት ነው። ጥፋተኛ ናት። አዎ አጥፍታለች። እንዴት እንዴት አደረጋላችሁ? ከሁብዬ ጎን ነበር መቆም የነበረባችሁ። ነፍሰ ጡርናት ሽሉ የሆነ ነገር ቢሆንስ ብላታለች። እንግዲህ አስባችኋታል። እኔ ለከፋታ ስቢው አይደለም፣ ግን ያለውን ሁኔታ ለማወቅ በሱ ስም ስለተጨበረበረ ልጅቷም ከውጭ ስለመጣች ከውጭ ብትመጣስ ታዲያ። እውነቴን ነው ከውጭ ብትመጣስ። ናሂ ቢሆን የወሰደው የናርዲን ብር ሄዶኮ ከቦርሳ ውስጥ ፈልቅቁ አይደለም የወሰደው፣ ወዳና ፈቅዳ ፈቀርኩክ ብላ በሰጠችው ነው። እኔ እንዲህ ለሚበሉ ሰዎች ብዙም አያሳዝነኝም ማለት ነው። ልፋቱ ስራው ያሳዝነኛል። የአረብ ሀገሩ ድካሙ ያሳዝነኛል። እውነቴን ነው የምላችሁ በጣም ያደክማል። የማያደክም ይመሳል እ ውስጣችሁን ነው የሚበላው። ግን ሆኖም ወዳና ፈቅዳ ለላከችው እዛ ጋር ነፍሰ ጡር ሚስቱን ትቶ ከዝችኝ የዝች ማን ህይወት ለማትረፍ የሄደው እዚ ጋ የልጆቹ እናት ድብን ብትል ደንታ አይሰጠውም ማለት ነው። አስቡት ይሄን። እንግዲህ ብዙ ተመልካችን ቤተሰቦቹን አስቀይሟል ማለት ነው። እና ናሂ ሄሉም እንደዛው የእሷን ህይወት ለማትረፍ ተጎርታለች። እዛ ጋስ ቤት ውስጥ ያለችው አሻንጉሊት ናት እንዴ? በእውነት ነው ወይስ ፎቶ ነች? ሁለት ነፍስ ሆና እያያችሁ እንግዲህ ከአራት ከአምስት ዓመት አብረሽ ኖረሽ አብረሽ በልተሽ ማለት ነው። በጣም እንግዲህ የኛ ህዝብ ሲባል ከሃዲ ነው፣ ከሃዲ ከኔም ጀምሮ እና ለይሄ እንግዲህ ለሌሎቻችንም የማንቂያ ደወል ነው ብዬ አስባለሁ። ባይ ዘ ዌይ እንግዲህ በትዳር ውስጥ በመሀል የምትገቡ አስፀያፊ ቃላት የምትናገሩ ጥንቃቄ ልታደረጉ ይገባል። ትምህርት ተወስዱበታላችሁ። እውነቴን ነውና ጥንቃቄ አድርጉ። ሄሉ ለሌላ ጊዜም ቢሆን ዛሬ ቅር ታርግልኛለች፣ ነገም ታደረግልኛለች እያል ያልሆነ ያልሆነ ቃላት አትናገሪያት ማለት ነው እንግዲህ በጣም ያነደዳት በፈለግ ተፈለገው ጋራ መሆን ይችላል መብቱ ነው እዚህ ቤት ውስጥ ትቀመጥ እንዴ ሰራተኛ ነች እህቷ ናች ወይስ ምንድናት ቤት ውስጥ የምትቀመጠው ፍቅረኛ ነው ያለች የመጣች ሴት እቤት ውስጥ ጎትተሽ አምጥተሽ እኔ በጣም ያዘንኩት ሄሉ ብቻ ታቱን ወንድማማሾቹ መንትዮቹ ስራፊልና ኪሩ ራሱ ጥፋተኛ ናቸው። ናቸው መጀመሪያ ለና ለናሂ ነበረ ደውሎ በውጭ መናገር፣ ከዛ ነሱ ለሚስቱ ለሁብዬ ሊናገር ይችላል ማለት ነው። ጎትታችሁ ልክ የፋሲካ የበግ ስጦታ ይዛችሁ የመጣችሁ መስል እኮ ነው፣ እቤት ድረሰታት ብላችሁ የገባችሁት ማለት ነው። እኔ በቃ በዛ ነው ፕራንክ ነው ብዬ ያልኩት፣ በእውነት ነገሩ ግን እንዲገኗል ማለት ነው። እና እንግዲህ ቅርሳ ራሱ ስታረግላት አይታችሁ ከሆነ ሁብዬ ስታለቅስ አብሮ ያለቀሰ ማን ነው? እግዚአብሔር አልቅሻለሁ በእውነት አልቅሻለሁ ነው ማለት ነውና እንኳን ነክተውሽ እንኳን ነክተውሽ እንዲሁም ጤዛንሽ አለ ተረቱ። እንኳን እንዲህ ሲያለቅሱ አይቼ እንዲሁም አልቅሻ አልቅሽ ለኛል ያለሁበት ስሜት ማለት ነው። እና ብቻ ቀባን ነው ይቅርታ ራሱ ስትላት አይሳችሁ ከሆነ የማስመሰል ውብዬ እንደዛ ስቅ ስቅ ብላ ስታለቅስ ታልቅስ አይደለም ግን እንደተቀጸተ ሰው አልሆነችም። እኔ እኳ አላጠፋሁም አላልኩም፣ ግን የልጅቷን እውነት ለማውጣት ብዬ ነው። መጀመሪያ እኮ ከጎንሽ ነበርኩኝ። ናሂ ጥሏት ቢሄድም አንቺ ግን ከጎና መሆን ነበረብሽ። ብዙ ሰው እኔ አሁን ላይ ሳያት፣ ይቺ ሄሉ ምስጥ ነገር ናት። ምስጥ ማለት ነው። ምስጥ እኔ ብዙ ነገሯ ፍራንክ ምናምን ስትሰራ በጣም ነው የምትችለው። አይዲያ ይመጣላታል፣ ጎበዝ ናት። ግን እኔ ብዙ አትመቸኝም አትመቸኝም ማለት ነው። እና ይቅርታ አድርጉልኝ። ሆኖም እህት ቢኖረ ኖሮ እንደ አንቺ ጥላኛ አትሄድም ነበር አለች። አስቡት እንግዲህ አስቡት፣ ይሄ ከባድ ነው። ምን ያህል የልጅቷ አይምሮ እንደተጎዳ ነው የሚያስረዳው ማለት ነው። እና እንግዲህ ሄሉ ሁብዬ፣ መበሳጨት የለብሽም ለማን ብለሽ ነው የምታለቅሽው ብላለች። ና እናትም እውነቷን ነው። በእውነት ከባድ ነው። እንግዲህ ናሂም ተናግሯል። ጉዳዩም በፍርድ ቤት አሳግዳኛለች፣ ልጅንም እንዳላይ እስሯም እንዳልደርስ ብሏል። እንግዲህ ይሄ ራሱ እንግዲህ ትልቅ ቅጣት ነው፣ ለሌላ ጊዜ ትምህርት ትማርበታለክ። ምንም ነገር አይደለም። ይህን የሚያክል ጉዳይ ቴክስት እንኳን ቢገባልክ ማናት ብለክ ማማከር አለበት ማለት ነው እና እውነቴን ነው፣ አንዳንድ ወንዶች አሉ ከኢትዮጵያ ሆነው ስልክ ራሱ ከዚህ ሆነ ሰው ሀይ የሚላቸውን ማናት ታውቂያታለሽ ወይ? ሀይ ብላኝ ነው ብለው የሚልኩ እኔ ስለገጠመኝ ነው። እና እንኳን እዛው በዛው ሆናችሁ ማለት ነው። ስለዚህ ውብዬ በዚህ ጭንቀት እኔ ደም ግፊት እንዳይዛት እፈራለሁ። በጣም እየተጨነቀች ነው። በጣም እየከፋት ነው። በጣም እያለቀሰች ነው። ያለችበት ያለችበት እንትን ራሱ ያስከፋታል። እንግዲህ ነፍሰ ጡር ስትሆኑ የተለያየ ሆርሞን በቃ የተለያየ ጸባይ ይመጣል። አይደለም ነፍሰ ጥር ሆናችሁ እንደው ሴቶች ነው ፔሪድ ስናይ ምን አይነት ባህሪ ነው የምናሳየው? አንዳንዶቻችን ላይ ትኩሳት፣ አንጫነጭ፣ ራስ ምታት፣ እንቅልፍ እንቅልፍ ማለት፣ የወገብ ህመም፣ በቃ ተኝ ተኝ ሰው ያለማናገር፣ ይሄ ይሄ እንዳለ ታውቃላችሁ መቼም ሁሉም ላይ ሳይሆን የተለያየ አንዳንድ ሴቶች ላይ አለ ማለት ነው እና ምን ያህል ከባድ እንደሆነ እንኳን ነፍሰ ጥር ሆና ሊከፋት ይችላል። አንደኛ ከጎኗ እንግዲህ ሰው የላትም እዛ ጋ እህት የላትም። አይታችኋል በስንት አመት እንግዲህ ሁብዬ ከቤተሰቧ ራሱ የታረቀችው በስንት አመት እንደሆነ በቅርብ እንደሆነ የዛሬ አመት አካባቢ ትዝ ታላችሁ በቅርብ ነው ማለት ነው። ግን እንዲህ ልትጎጃት አንቺ አይገባም ነበረ ሄሉ። በእውነት እኔ እንጃ ብቻ አሁንም አረፈደ። ፈጣሪ ትዳራቸውን ይመልሰው ያስተካክል።